ከደም የበለጠ ወንድማማችነት ነው የኢማን ወንድማማችነት። ሰው በመጀመሪያ በሰውነቱ የሰው ወንድም ነው በሰውነቱ። ቀጥሎ ደግሞ የኢማን ከሰውነት ሰው ከሆነ በኋላ የኢማን ወንድምነትም ደግሞ አለ። የኢማን ወንድማማችነት ደግሞ በኋላ ቢመጣም ከሁሉም ወንድማማችነት የበለጠና ያለፈ ነው። ለምን ብትሉ የጭቃ ወንድማማችነት አይደለም፣ የአፈር የስጋ ወንድማማችነት አይደለም። እሱ የሰውነት ወንድማማችነት አይደለም። ከዚህ ዓለም ይጀምራል ማለቂያ ማብቂያ አይደለው አኼራ የሚቀጥል ስለሆነ ማለት ነው። ለዚህ ፈአስሊሑ በይነ አኸወይኩም ወተቁ ላሃ ለዓለኩም ትርሐሙን፣ በወንድሞቻችሁ መካከል ያለውን ዓለም መግባባት አስተካክሉ፣ አላህን እንፈሩት ይታዘንላችሁ ዘንድ አለ እና በዚሁ ምዕራፍ ላይ ወንድም ወንድም ላይ ያለውን ሐቅ በደንብ አድርገ ያነሳል።

ስለዚህ ምድር ላይ የመጣ ሰው ሁሉ ምድር ላይ በስራውና በአመለካከቱ እንጂ በዘሩ አይደለም። አላኩሊ ሃል ሙስሊም ሙስሊም ወንድሙ ላይ ያለው ሀቅ አንዱ እሱን በአሉታዊ አለማንሳት፣ በመጥፎ አለመጠርጠር፣ አለማማት፣ ሲታመም መጠየቅ፣ ሲራብ ማብላት፣ ሲጠማ ማጠጣት፣ ሲታረዝ ማልበስ፣ ሲታመም መጠየቅ እንዲሁም ደግሞ ሲሞት ማጠብ እሱ ላይ መስገድ አጥቦ ከፍኖ ሰግዶ እሱን መቅበር እሱ ላይ መስገድ መሰል ነገሮች እነዚህ ሁላቸውም አነጥሶ አልሐምዱሊላ ሲል የርሐሙከ ላህ ብሎ መመረቅ ሐዘኑን እና ደስታውን መካፈል አብሮት መቆም እሱን ማስደሰት እሱን አለማስተከዝ፣ አለማሳዘን እነዚህ ሁላቸውም እስላማዊ ሐቅ ሙስሊም ወንድሞ ላይ ያለው ሐቅ ነው። እስላማዊ የሆኑ ሐቆች ብዙ ናቸው።

ተወሰነ በትኩ የሆነ ቁስል የሚደርስበት የሆነ መላጨት ጫፉ ላይ ቢቆርጡ ሌሊቱ ሁሉ በትኩሳትና እንቅልፍ በማጣት ነው የሚነጋው። አይደለም ሌላ ሰውነቶች አይተኙም፣ ለዚህ ጣት ብለው ማለት ነው። አንድ ሙስሊም ከውስጣቸው ሲቆስል ሲታመም ሲራብ ሌላ ሙስሊሞች አይተኙም ማለት ነው። እንደ አንድ አካል ናቸው ሙስሊሞች። አብረው ነው የሚቸገሩት፣ አብረው ነው የሚደሰቱት፣ አብረው ነው ሁሉ ነገር የሚያገኙት። ሙስሊም ተለይቶ አይታይም፣ ሙስሊም እስከሆነ ድረስ። ስለዚህ ሙስሊም ወንድም አንድ የእንትኖችን የሰለፎችን ገጠመኝ ላንሳላችሁና ላ የመጨረሻ ነው የሚሆነው አንዱ ምን ይላል መሰላችሁ? ኢኒ ለአضዑ ሉቅመተ ፊፊ አኺይ እኔ ወንድሜን አንድ ጉርሻ እንጀራ አጎርሰውና ወአጅዱ ጣዕማሃ ፊ ሓልቂ የምግቡን ለዛውን ጥፍጥናውን ጉሩሬ ውስጥ አገኘዋለሁ። እኔ ይጣፍጠኛል እሱና ጉርሺው፣ እኔ ረካለሁ ማለት ነው። በሙስሊሞች መርካት፣ በወንድሙ መርካት እሱ መርካት፣ በሱ መደሰት እሱ መደሰት። በቃ ሁሉ ጊዜ ሙስሊሞች እንደዚህ ናቸው። የሙስሊም ደስታ ለሱም ደስታ ነው። ሀዘኑ ለሱም ሀዘን ነው። ማግኘቱ ለሱ ማግኘት ነው። ከምቀኝነት መራቅ፣ ከጥላቻ መራቅ ያስፈልጋል። አላህ ሱብሓነሁ ወተዓላ ወንድማማች አድርገን አልሒክመቱ ሚን ሽዕሪል ዓረቢ በሚል ርእስ ነው ብንገናኘው። ከአረብ ከተገኙ ግጥሞች ጥበብ አዘል የሆኑ ብዙ ግጥሞች አሉ። ከነሱ የተወሰኑትን ነው

ምናቸውን ለአንተ እንዲገዛ ታደርገዋለህ ልባቸው ልባቸው አንተን እንዲያከብር ልባቸው ለአንተ እንድታዘዝ አንተን እንዳይጠሉ እንዳይቃረኑ እንዳይጋፈጡ ታደርጋቸዋለህ በጉልበትህም በእውቀትህም በክብርህም በተሰነነትህም በብርህም በምትችለው ሁሉ መልካም ዋዮች ሁን ለሰዎች በስብዕና ብቻ የሃይማኖት ልዩነት የብሔር ልዩነት የዜግነት መራራቅን ወደ ኋላ ጥለኸው ማለት ነው ያ ሲሆን ያን አካል ምን ታደርገዋለህ ተስታዕቢድ ልባቸውን ትገዛለህ። ሰዎችን ፈጣለመ ስተዕበደ ልኢንሳና ኢሕሳኑ ሰዎችን እንዲገሩ ከሚያደርግ እንዲታዘዙ እንዳይቃወሙ እንዳይጋፈጡ ከሚያደርግ ነገር ሁሉ በጣም በላጩ እና በጣም ትልቁ ምንድነው? በጉ ስራ መዋል ነውና አንተ በቻልከው በጉ ስራ ዋልላቸው ይላሉ። በተመሳሳይ ብዙ ያሉት አለ

የጥሩ ነገርህን ዋጋ አታቅም። ቀድማህ ስቃይ ሰቀቀን ካሳለፍከ ግን የመልካም ጸጋህን ዋጋ ታውቃለህ። ሳይቸገር የደላው የችግርን ምንነት አያቅም እና በተቻለ መጠን ነገሮች ሲፈራረቁ፣ ሲቀያየሩ አንዱ ለሌላኛው ለተቃራኒው ልዩ ምን እንደሆነ ዋጋ እንዲሰጥ የሚያደርግ እንደሆነ ያሳያሉ ማለት ነው በብዙ መልኩ ብዙዎቹ

ሊመጻደቅብህ ይችላል። ስለዚህ ሰዎችን ስታከብራቸው፣ መልካም ስትውልላቸው አይነት አላቸው፣ ማንነት አላቸው ማለት ነው። አክብረው አክብሮት የሚያውቀውን ታከብረዋለህ እና ለሱ የቻልከውን ሁሉ ታደርጋለህ። ስታከብረው እየተንጠራራብህ እና ያልሆነ ውስጥ የሚገባ ከሆነ ረገብ ባለ እሱን በሚመጥን ከሱ ጋር ሊዛመድ በሚችል ነው የምታስተናግደው ማለት ነው።

እና ጥግ በደረሰ ወኔው በትንሽና ቀለል ባለ ቀጠን ባለ ሰውነቱ ፊዚካሉ ብዙ ይሰራል ማለት ነው። ወኔ ከሌለው የፈለገው ቢገዝፍ፣ የፈለገው ቢይዝ፣ የፈለገው ቢኖረውም ምን ሊሆን አይችልም ነው፣ ተጽዕኖ ሊፈጥርና ለውጥ ሊያመጣ አይችልም ማለት ነው። እና ስለዚህ እኛ ሁል ጊዜ ዋና ከምንም በላይ ወኔ ሊኖረን እንደሚገባ እና ወኔ ከመውረድ ጥንቃቄ ልናደርግ ይገባል ይላሉ በሌላ ደግሞ ወላጆች በተለይ አመራሮች የመሩ ያሉ አካሎች ለተመሪያቸው ረአያ መሆን እንዳለባቸው ሲገልጹ ያን በሚገልጽ ሲገጥሙ ምን ይላሉ ኢዛ ካነ ረቡ ልበይት ቢዱፍ ዳሪባ ይላሉ የቤት ባለቤቱ ከበሮ መቺ ከሆነ ይላሉ ፈሺመቱ አህል ልበይት ኩልሁም ሙረቀሱ የቤቱ ነዋሪ በሙሉ ወይም ከስሩ ያሉ ተላላኪዎቹ ታዛዦቹ በሱ ቁጥጥር ያሉት በሙሉ ልዩ ሙያቸው መገለጫቸው ዳንስ ነው የሚሆነው ማን ምን ስለሆነ ዋናው ኃላፊ ከበሮ መቺ ስለሆነ ማለት ነው። ስለዚህ እኛ ወላጆች የበላይ አካሎች ለበታች ላሉ ለልጆቻችንም ለወንድም እህቶቻችንም ለሰራተኞቻችንም ልዩ አርአያ እናታችንን ልናቅ ይገባል። ያልሆነ ነገር ተሰማርተን ባልሆነ ነገር እንዲጠመዱ ማድረግ የለብንም ለማለት ያህል ነው። አላህ እኔንም እናንተንም ተጠቃሚዎች ያድርገን። ዛሬ በዚህ ስር የምናነሳው ስነ ምግባር የሰው ልጆች እሴት በሚል ነው የምናነሳው። አላክላቁ ከቀሚን ኢንሳንያ እንግዲህ የስነ ምግባር የሚባለው ነገር ለሰው ልጆች በጣም የጀርባ አጥንት ወሳኝ ነገር ነው። ሰዎች የሰው ልጆች እዚች ዓለም ላይ ከተገኙበት ዘመን ጀምሮ ማለት ይቻላል ማህበራዊ ነው የሰው ልጅ በባህሪው ና ይህን ማህበራዊ ህይወታቸውን ለማሳለጥ ማህበራዊ ህይወታቸውን ለማስተሳሰር ና ግንኙነታቸውን ለማሳመር ስነ ምግባር የሚባለው ነገር በጣም ወሳኝና ትልቁ የመሰረት ድንጋይ ነበር ማለት ይቻላል። ይሄ የሰው ልጅ ግንኙነት በስነ ምግባር ካልታሰረ የሰው ልጅ በዚች ምድር ላይ ሲኖር ለህይወቱ፣ ለንብረቱ በአጠቃላይ ለሰውነቱ ምንም ዋስትና የለውም። የሰው ልጅ በምድር ላይ እንዲቀጥል ያስቻለው የሰው ልጅ ሰውነቱን ጠብቆ ከዘመን ዘመን እንዲሻገር ያደረገው ትልቁ ስነ ምግባር ነው። ሰውን ሰው የሚያደርገው ራሱ ስነ ምግባሩ ነው ማለት ይቻላል። ሰው ከስነ ምግባር በሚራቆትበት ሰዓት ሰውነቱ ይቀርና ወደ አውሬነት፣ ወደ እንስሳነት ነው የሚቀየረው። ዛሬ አለማችንን በምንመለከትበት ሰዓት አለም ያለበት ምን አይነት የስነ ምግባር ውጥንቅጥ ውስጥ እንደገባ ሁሉም ሰው የሚመለከተው ነው። ትናንትና የሰው ልጆች ለስነ ምግባር ትልቅ ዋጋ የሚሰጡ ነበሩ። ትናንትና እንግዲህ ስነ ምግባር የሰው ልጆችን ሲመራ የነበረበት ሂደት ነው። ዛሬ ግን የሰው ልጅ ከስነ ምግባር አፈትልኮ ወጥቶ የገዛ ስሜቱ እየተቆጣጠረው ና ሰውነቱ ቀርቶ እንሰሳ ከእንሰሳም በታች ሱመረድድናሁ አስፈለሳፊሊን እንዳለው አላ የበታቾች በታች አድርገን መለስ ነው ያለው። ና ከእንሰሳም በታች የወረደበት ሂደት ነው ያለው። ና በአሁኑ ሰዓት ሰዎች በአጠቃላይ ዙሪያችንን በምንመለከትበት ሰዓት ሁሉም ሰው እንደው በስነ ምግባር የታነጸ ነው ወይ? ስነ ምግባርን ነው ወይ የሚከተለው? ለስነ ምግባር ነው ወይ ዋጋ የሚሰጠው? ብለን በምናይበት ሰዓት ሰው ከስነ ምግባር ይልቅ ኃይልን ከስነ ምግባር ይልቅ ጡንቻን ከስነ ምግባር ይልቅ ራስ ወዳድነትን ያስበለጠበት ዘመን ላይ ነው ያለ ነው እና ስነ ምግባር ሲጠፋ የሰው ልጆች ሕሊናቸው በሙሉ የሚፈራረስበት እና ሕሊና ቢስ የሚሆኑበት ተጨባጭ ነው ያለው። ስለዚህ ይሄ ስነ ምግባር የሚባለው ነገር ለሰው ልጅ በጣም ወሳኝና አስፈላጊ ነገር ስለሆነ እስልምና ለስነ ምግባር የሰጠው ቦታ በጣም ከፍተኛ ነው። እስልምና ወደ ስነ ምግባር ነው የሰው ልጆችን የሚጠራው። እስልምና የስነ ምግባርን ጉዳይ በጣም አጉልቶ ነው የሚያሳየው። ነቢያችንን ሰለላሁ ዐለይሂ ወሰለምን አላህ ሲያነሳ ወኢነከ ለዓላ ሁሉክን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነው ያለኸው ብሎ የትልቅ ስነ ምግባር ባለቤት ነህ ይላቸዋል። በቁርአን ላይ ሰዎች ስነ ምግባርን እንዲላበሱ የሚጋብዙ አንቀጾች በርካታ ናቸው። የጥሩ ስነ ምግባር ባለቤት የሆኑ ሰዎች ሌይል ከሚቆሙ ቀን ከሚጾሙ ሰዎች የበለጠ ደረጃቸው የውመልቅያማ ከፍ እንደሚል የሚያሳዩ በርካታ ሀዲሶች አሉና ስነ ምግባር የሌላቸው ህዝቦች እንዴት እንደጠፉ እንዴት እንደወደሙ ቁርአን በስፋት ያነሳልናል። ነቢያቶች የመጡት ወደዚች ምድር ራሱ ስነ ምግባርን ሊያስተምሩ ነው። ምናልባት ዛሬ የሰው ልጆች የተላበሷቸው ጥሩ በጎ የሚባሉ ስነ ምግባሮች በሙሉ ከነቢያቶች የተወረሱ ናቸው። ለምሳሌ ነቢያችን አንድ ቦታ ላይ ሲናገሩ እነሚማ አድረከ ናሱ ሚን ከላሚ ንቡወት ልላ ይላሉ። ከቀደምት ነቢያቶች ሰዎች ከደረሱባቸውና ካገኟቸው ንግግሮች አንዱ መልእክቶች፣ ኢዛ ለም ተስተሒ ፈስና ማሽዒተ አንተ፣ ይሉኝታ ቢስ ከሆንክ ከየፈለግከውን ስራ የሚለው ይሄ ከነቢያቶች ሲወርድ ሲዋረድ የመጣ ነው ይላሉ። ሀታ ነቢዩ ስለ የተላኩት ኢነማ ቡኢቱ ሊኡተሚመ መካሪም አልአኽላቅ ይላሉ። ነቢዩ ስለ ላሁ ሌ ሰለም እኔማ የተላኩት መልካም ስነ ምግባርን ላሟላ እንጂ ለሌላ አይደለም ይላሉ። ነቢያችን ስለ ላሁ ሌ ሰለም የመልካም ስነ ምግባር አስተማሪ ናቸው። ያውም የመጨረሻው የመልካም ስነ ምግባር አስተማሪ ነቢያቶች ሲያስተምሩት የነበረው ስነ ምግባር በሳቸው እንዲደመደም ነው ያደረጋቸው ነቢያችንን። ለዚህ ነው አላህ ቅድም እንዳነሳ ነው ወኢነከ ለአላ ሁሉቅን አዚም ያላቸው። የሰው ልጆችን እንግዲህ ሰው የሚያደርጉ በሰው ልጆች መካከል የጋራ የሆኑ እሴቶች አሉ። የስነ ምግባር እሴቶችና ሁሉም ህዝቦች ለምሳሌ እውነተኝነት፣ ሌሎችን ሰዎችን ማክበር፣ ቃል ኪዳንን ማሙላት፣ በቃል መገኘት፣ አማናን መጠበቅ፣ የሰውን ስሜት መጠበቅ፣ የሰውን የተሰበረ ቀልብ መጠገን፣ ለትንሾች ማዘን፣ ትልቅን ማክበር፣ ፍትህ፣ እኩልነት የሚባሉት እነዚህ ነገሮች፣ ሴቶችን፣ እውቀ አዋቂዎችን ማክበር የመሳሰሉት ነገሮች፣ የታመመን ሰው መርዳት፣ እንደዚሁም ምክር ለሌሎች መስጠት፣ አቅጣጫ ማሳየት፣ እንደዚህ እንደዚህ የመሳሰሉ የጋራ የሰው ልጆች ሊኖሩባቸው የሚችሉ በርካታ እሴቶች አሉ። እነዚህን እሴቶች ኢስላም የመጣው እነዚህን እሴቶችን ማጉላትና የሰው ልጅ ያለ ስነ ምግባር በዚች ምድር ላይ መኖር አይችልም የሚለውን ነገር ለማስረገጥ ነውእና ስነ ምግባር ለሰው ልጆች በጣም ወሳኝ ነገር ነውና አላ ስነ ምግባራቸውን ከሚያስተካክሉና ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ቅርብ ከሚሆኑ ሰዎች አላ ያድርገን። ወቢላሂ ተውፊቅ። አሰላሙ አለይኩም ረህመቱላሂ ወበረካቱ